ጉድ ያለው ገንፎ አድሮ ይፋጃል አለ። እንደው ግርም የሚል ነገር ነው ያየሁት ማለት ነው። እንደው ግርም የሚል እስታሁን አልቅበት አልተገረስክም። አረ እንደው ወደ የት እየሄድን ነው? አረ እንደው እናንተ ይቶ በሮች እስከፋ። አረ ተው፣ ገበናችሁን ሁሉ ሚዲያ ላይ አታውጡት ብላችሁ ብላችሁ ም አልጋ ላይ የምትጋፈፉትን አንሶላም ነገር ልታሳዩን ነው ማለት ነው። አረ ተው፣ አረ ተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የመሬም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሼር ላይክ ሰብስክራይብ እያረጋችሁ አበረታቱ ማለት ነው። እኔ እንደ ወዲየት ይህርን እንዲሆነ ግራ እየገባኝ ነው ማለት ነው። አሁን አያልቅበት ማለት ነው አልተገረዘም። እንግዲህ አለመገረዝ ሀጢያት ወይም ሀራም አይደለም ወይም ነውር አይደለም። በሰው ላይ በወንድም ሆነ በሴት ላይ የተፈጥሮ ጉዳይ ነው እና ወንዶች ደግሞ ታይገረዙ ያን ግንኙነት ማድረግ አይችሉም። ለምን ዘር አይተኩም ማለት ነው። ይሄ ነውር የለውም። የተማረ ሰው ይሄን በጣም ያቀዋል። እና ለምንድን ሚዲያ ላይ ታወጣላችሁ? ነገ የሚጸጥታችሁን ነገ የሚቆጫችሁን ነገር ሚዲያ ላይ አታውጡ። ነፍስ ወቁ። ለዛሬ ለቪው ለሰብስክራይብ ለላይክ ለዶራር እያላችሁ የማታደርጉት ነገር የለም። ነገ ዋጋ ያስከፍላችኋል። ነገ ያሳፍራችኋል። ይሄ ነገር ዛሬ ሄሊ ተገረዘ እንዴ ምንም ብሎ ተቃልየም ሆነ ተሌላ እንዴ ማናቸውም ሰው በትዳር መልኩ ሲጋባ እንግዲህ ያው ልጅ ይፈጥራል፣ ልጅ ትፈጥር። የዛሬ ልጅ ጭንቅላታቸው ካርቦን ነው፣ ቶሎ ነው የሚያርጉ። በሶስት በአራት ዓመታቸው አይፎን፣ አይፖድ ሳይት ትልክ እና ያዝ ነው የሚሉት ማለት ነው። አሁን ዘበል ልጆች እዛን ጊዜ ይሄ ቪዲዮ ተቀማጭ ስለሆነ ያዩታል። እንዴት አባቴ በዚህ መልኩ ነው እንዴ እንዴ፣ እንደዚህ ሆነህ ነው እንዴ ተገረዝከው ሚዲያ ላይ ሁሉ ታይተህ ጓደኞቻችን አዩት። ብዙ ብዙ ሊሉት ይችላሉ። የዛን ጊዜ የወለዳቸውም ልጅ የራሱም ጭምር ቃልየም ጭምር ትሸማቀቃለች። አሁን ሁላችንም አይመስለንም፣ የሆነ ነገር ትናረግው የሚቆጭን የሚያሳፍረን አይመስለንም። ሁላችንም ደስ ደስ እያለን እየሳቅን በቃ ድብርታችንን እያላቀቅን ይመስለንና እንትን እንላለን፣ እንለቀዋለን ወይም እንሰራዋለን። ኋላ ነው የሚቆጭን ማለት ነውና ይሄን ነው አይደለም። ቃል ልጄ ተሳስተሻል፣ ከምንም በላይ ተሳስተሻል። ይሄ ልጄ አሁን አልተገረዝኩም ትልሽ ሀላስ፣ በባህላዊም ሆነ በዘበናዊ መልኩም ይዘሽ ሂደሽ ማስገረዝ አይደለም ለሰው በሶሻል ሚዲያ በዩቲዩብሽ መጫን አይደለም፣ ለና ለአባትሽ፣ ለህል ወንድሞችሽ፣ ለጓደኞችሽ፣ ለጎረቤቶችሽ የን ራሱ መናገር የለብሽም። ባል ማለት እኮ ያንቺ ልብስ ነው፣ ሚስት ማለት ደግሞ የባሏ ልብስ ናት። በቃ ባል እና ሚስት ለእናላባት የማታሳየውን የማያሳየውን አካል ታሳየዋለሽ፣ ያሳይሻል፣ አይደል እንዴ? ማናችንም ትናገባ ነውር የለውም። ተሞትና ተትዳር የሚቀር የለውም እና ለምን ትናገሪያለሽ? ነውር እኮ ነው፣ ነውር ነው። አልተገረስኩም ታለሽ፣ እሺ ብለሽ በባህላዊም ሆነ በዘበናዊ ሂደሽ ማስገረስ ራሱ ዘመዶችሽ ጓደኞች ጓደኞችሽ ጎረቤቶችሽ ራሱ አያልቅበት ምን ሆኖ ነው አያልቅበት የት ነው ትሉሽ እንዴ ሽውታ ሞት ነው የሆነ ነገር ዘድ ፈጥረሽ ነው መናገር ያለብሽ እንጂ ስላልተገረዘ አስገርየው ነው ማለት አይጠበቅብሽም ነውርና ነውርና በጣም ነውር ነው የሚያሳፍር ነው እና የሰራሽው ቃልዬ ማለት ነው ማስገረዝሽ ማበረታታትሽ እንዲጎብዝ እንዲበረታ ማረግሽ ጎሽ አሪፍ ነው ምክንያቱም አሁን አንቺ ይቶበርም ስለሆንሽ እንደዚህ አውጣተሽ አዳፍረሽ እንደዚህ ታፍኖ ታምቆ እንዳይኖር አድርገሽ ወደ ሚዲያም አውጥተሽ እንደገና ደግሞ የተሸከመውን ነውርም ሆነ ፍረት ማስገረዝሽ ለአንቺ በሙስሊምም ሆነ በክርስቲያኑም ሰደቃ ነው። አሁን አንቺ እንደዚህ ባታጃግኑ ሌላ እንደዚህ ሶሻል ሚዲያ የማትጠቀም የምታፍር ቢያፈቅር ወይም ቢያገባ አይነግራትም። ቢነግራትም ታፍርና ትተዋለች በዛው ይተዋታል ማለት ነው። አንቺ ግን ሶሻል ሚዲያ አይን ስላስገለጠች ታፈሪ ልታስገርድ ልታስገርልዩ ኸርሽ እንኳን አይደለም በዘበናዊ በባህል ከበደ ነው አያለው ቤታችን ስራ አለና ይገርዝህ እያልሽው ያውብኛል ለቃያን እያለ እያፈረ ራሱ አይብህም እያልሽ ይዘሽው ትከጃ ይተናል ማለት ነው። ሁኖም ሳለ ያን ጊዜ ማረግሽ ጎበዝ ነሽ። ግን ለምንድን ነው በሚዲያ የምታወጡት? አረ ነውሩ ነው ወቁ። አረ የሚለቀቀው የማይለቀቀው ነው ወቁ። አረ ተው፣ ይሄ ነገር ነገ ታፍሩበታላችሁ፣ ትጠስጠሱበታላችሁ። እውነቴ ነው፣ እውነቴ ነው ነገር ልጆቹም አንቺም፣ አያልቅበትም ጭምር ነው የሚያፍርበት። አሁን አለምዬም ትስቃለች። እርግጥ ማናቸውም ሰው ቲያውት ያስቃል፣ ግን ደግሞ ነገ ያሸማቀቃል። ነውር ነው። ስለዚህ ውዶችዬ የሚያሳፍረውንና የማያሳፍረውን አውቃችሁ ወቁ። ቀጣይ ቪዲዮ ውስጥ የምንገናኘ፣ ዛሬው ይሄን ይመስላል። ወሰላም አለይኩም ረህመቱላ ወበረካቱ። ቪዲዮን ተወደዳችሁ ሸን ላይክ ሰብስክራይብ እያደረጋችሁ